ከላዩ ላይ ዶሮ ነው የሚሆነው፣ ከስር የአሳ ችግኞች ይገቡበታል። የዶሮ ውድነትም በጣም እየባሰ ስለሆነ የአሳውን ምግብ በቀላል ልናገኝ እንችላለን። መቶ ካሬ ላይ ቢሰራ የአንድ ክታሩን በላይ ያተርፍበታል። የትኛውም ቢሰራ ትርፋማ ይሆናል። አብሮ ሰርቶ የመለወጥ ቢዝነስ ነው የምታስበው? እንደዛ ነው የማስበው። በጣም አሪፍ ነው። ሰው ተቀየምብኝ ማለት ፈጣሪ ተቀየምብኝ። ትክክል አልፈልገውም። ትክክል ነው። ሰላም ቤተሰቦችና ተመልካቾች በዚህ ክፍል ባለታሪክ የአሳንና ዶሮን አብረን በጋራ በማርባት የጋራ ተጠቃሚ እንሆን እያሉ ነው ከቪዲዮው ሌሎች ጠቃሚ ቁም ነገሮችን እንማራለን ሰብስክራይብ ላይክ እና ሼር ማድረግ አይርሱ አሁን ይህን ስራ ስታስብ ምን ምቹ ሁኔታዎች ታይተዋል ይህን ስራ በሰራ እኮ እዚህ ጋ ውጤታማ ሊሆን ይችላሉ ምቹ ሁኔታዎች አሁን አሉ ብዙ አንተ ያን የታየ ምን አይነት ነበር ምቹ ሁኔታ ማለት በእጅ ላይ ነበሩ ለዚህ ስራ ጠቃሚ የሆኑ ነገሮች ማለት ነው። ምን አለ መሰለ አሁን የቧንቧ ውሃ ለተመልካችም እንዲሆን ማለት ነው። የቧንቧ ውሃ ለዶሮ አይሆንም። ለምን? አንደኛ እንቁላል የመጣላቸው ብዛት ይቀንሳል። ከርሰ ምድርን የመሰለ ለዶሮ ለአሳ፣ በተለይ ለአሳ አይፈቀድም። ባለሙያዎቹ ራሱ እንዳናገሩ ከርሰ ምድር ነው እንጂ የቧንቧ ውሃ ለአሳ አይሆንም፣ የተለያየ ኬሚካል ስላለው የማደግ ክልክል እንትን የሚከለክሉ ነገሮች ንጥረ ነገሮች ውስጥ ይኖራሉ ብዬ እገምታለሁ ትክክል ስለዚህ ከርሰ ምድር ነው ለዚህም የሚሆነው ለአሳም የሚሆነው ለዶሮም የሚሆነው የከርሰ ምድር ውሃ ነው የሚሆነው ከርሰ ምድር ያው አለኝ እግዚአብሔር ይመስገን ግቢ የመኖሪያ ግቢ ውስጥ ነው ያለው እሱን ያው እንትን ላይ ማሽንም አለኝ እሱም በእንትን ተገጣጥሞ እዚህ ላይ ይመጣል እሱ ያው አሁን ማብራት የለም እንጂ እናያሳይ ነበር። እሱም ተገጥሞ ይሰራል። በጣም ትክክል ነው። ያው እሱን አየዋለሁ። ያው የሚታወቅ ነው። በዛው ሳልፍ አየዋለሁ። እኔም ሆን ብዬ ነው ጥያቄውን ያነሳሁት። እና የቧንቧ ውሃ ክሎሪን የሚባል ኬሚካል ይጨመርበታል ለሰው ጤና ተብሎ ታውቃል። ክሎሪን ክሎሪን ግን ያው ጎጂ ኬሚካል ነው። የአሳ ፋርማ የዛሬ ዓመት አይቻለሁ አዳማ። ያ ግለሰብ ምንድን ነው የሚያደርጉት? ውሃውን ይሞላሉ በርሜል ላይ ክፍት ነው የሚያደርጉት ለምን ስላቸው ክሎሪኑ ተኖ እንዲሄድ እንዲጠፋ ያኔ ውሃው ለአሳው ምቹ ይሆናል ስልታቸው በጣም ይደንቀኛል ክፍት ነው የሚያደርጉት ክሎሪን በተፈጥሮ ደግሞ ጋዝ ነው የመጥለን ባህሪ ስላለው ተኖ ይሄዳል እንዳንተ ደግሞ ጉድጓድ ቆፍሮ አስቀድሞ ያዘጋጁ ሰዎች ወይም ወንዝ አካባቢ የሚኖሩ ካሉ በተፈጥሮ ውሃ ቢጠቀሙ እመክራለን ካልሆነ ግን እሳቸው እንዳደረጉት ክሎሪኑን በማከም ዘዴ ቢጠቀሙ ለአሳውም ለዶሮም ይሄ በጣም ጥሩ ሀሳብ ነው ያነሳልኝ። እንግዲህ እነዚህ ነገሮች ሁሉ የሚነሱ ናቸው። መብራትም በቅርብ ሊመጣ ይችላል። እንደነገርኩኝ ማብራት አለ። አሁን እኮ የተለያየ መሽን ያንቀሳቀሳል ያንቀሳቀሳል ደርሷል። ትራንስፈርመር እዚህ አለመቆሙ ነው እንጂ ጠልፌ አስገብቻለሁ። ማብራት ገብቷል። አሁን የተለያየ ከሱ ነው። ከምድር ፓምፕ አለ ሰመር ሰን ማሽ በዛ ነው። አሁን ከእንትን ውስጥ ከጉድጓድ ውስጥ አውጥቼ አታክልት እራሱን በዛ ነው እያጠጣ ያለሁት። ያው እስከዚህ ድረስ ይመጣል፣ ይፈሳል እዚህ። ስለዚህ ምንድን ነው አሁን አንድ ሰው ከሀገር ውስጥም ከውጭ ሀገርም ይህን ቪዲዮ አይቶ ከአቶ ተፈራ ጋር ሀሳብ ገዝቶኛል፣ ተመችቶኛል፣ አብሬ ብሰራ ላጠርፍ ይችላለሁ፣ ተነጋቅረን በውል በኮንትራት በውል ተግባብጠን ብንሰራ ማትረፍ ይችላለሁ ብሎ እንዲያስብ እኮ እነዚህ ምቹ ሁኔታዎች ለዛ ነው የጠየቅኩ። አንተ አሁን እንዲያውም በደንብ ነው ያብራራኸው። ምን አለው አተተፈራ ውሃ አለው። ውሃ ደግሞ ሲባል እንዳልከው የተፈጥሮ ውሃ አለ ወይ? አንተ መቶ ፐርሰንት አለ። እናሳያቸዋለን፣ እንቀርጽና ብዙም ቪዲዮ ከዚህ በፊት ከአንተ ጋር ሰርተናል። በጣም አንተ ተራማይ ጠንካራ ሰውነ ነ ከአንተ ጋር ሰዎች አብረው ቢሰሩ ያተርፋሉ ብዬ አስባለሁ። ለምን? በስራም በሁሉም በስነ ምግባርም ጥሩ ሰው ስለሆንግ ማለት ነው እና አብሮ መጥቶ ይህም ደግሞ ቦታው ለአዲስ አበባ 25 ኪሎ ሜትር መንገድ ዳር ነው፣ ቅርብ ነው። ለገዳዲ ነው። መጥተው አብረን ያለውን ነገር አይተው አብሮም ሰርቶ መለወጥ የሚፈልግ ካለ ከአቶ ተፈራጋ ሰዎች መጥተው ተባብረው ቢሰሩት የታማ ቢሆኑ፣ እኔ አሁንም ምክሬ ነው ይህን ሀሳብ ወስዳችሁ በተጠቀሙበት ደስ ይለኛል። ጥሩ ሀሳብ ያላቸው ለህዝባችን ለሀገራችን መትረፍ የሚችሉ ሰዎች ግን ደግሞ ቦታ ያጡ ሰዎች አሉ። እንዳንተ ደግሞ ጠንካራ ሰው የሆነ ነገር የጎደላቸው ሰዎች ስላሉ እነዚህ ሰዎች አንድ ላይ ቢመጡ ጉልበት ይፈጠራል። የበለጠ ለህዝብም ለሀገርም ማትረፍ ይቻላል። ነው ሞር ግን ተቀራርቦ ማውራት የሚችል ሰው ካለ እኛን ያገኘናል ብዬ አስባለሁ። ለዛም ነው ምቹ ሁኔታዎች ምን አለው ምናምን ብለው ይጠይቃል ሰው፣ ለዛ ነው ያነሳሁት በመሀል ልከውበ መንገድም አለ፣ ቅርብ ነው፣ ሁሉም ነገር የተመቻቸ ነው። ከዛም በላይ ደግሞ የአንተ ስነ ምግባር ወሳኝ ነው። ስለዚህ አንተ እስከዛ ድረስ ያለውን ነገር የምትችለውን ነገር መግፋት ነው። አሁን በቃ ኦልሬዲ አሁን አልቋል። ይሄ እንጨት ተገዝቷል አልቋል። እዚህም ጫፍ ላይ ነው ያለው። መረብረብ ነው የቀረው፣ መረብረብ ነው የቀረው። ከተረበረበ በቃ የሚያስፈልገው ነገር የለም። በቃ ቀላል ነው፣ አልቋል። በቃ አሁን እንትኑ ስጋባ ብቻ ያው የማጠጫውና የምግባቸው እቃ ብቻ መታሰር ነው እንጂ ምንም ሌላ ነገር። እና እቺ ሽቦናት የቀራቸው ሽቦና ሻራ ነው የቀረው። በቃ የጋበዝካቸው ወንድምቶቻችን ከአንተ ጋር ተባብሮ በጋራ እንድትሰሩ ነው የምትፈልገው፣ ስለዚህ አብሮ ሰርቶ የመለወጥ ቢዝነስ ነው የምታስበው? እንደዛ ነው የማሰበው። በጣም አሪፍ ነው። ያው አካባቢውም ሰላማዊ ነው ሰላማዊ ነው። ይሄ ብቻ አይደለም፣ በመጃው እዚህ ላይ የሚታወቀው ብዙ መጋዘኖች አሉ አሎ አሁን በቪዲዮ ምናምን እንትን መጋዘን አለ ጋር። ስለዚህ ያው ግማሾቹም የወተት የዘን እንትን ስጋ፣ የዶሮ የተለያየ እንደዚሁ ብዛ እንትን። ይሄ ብቻ አይደለም። አንደኛ ያው ብዙ የመንግስት አካልም አንድ ነገር እንኳን የለም ቢፈጠር ለጸጥታ ቅርብ ነው ቅርብ ነው ችግርም የለም። እንደ እውነት ለእውነት ማለት እውነት ነው፣ ምንም ችግር እዚህ የለበትም። እኔ አሁን ይደንቀኛል አንዳንድ ሰው አስተሳሰብ፣ መሬት ይዘው፣ ብዙ ሀብት ይዘው፣ እውቀቱም ይዘው ቁጭ ያሉ ሰዎች አሉ። ምን አለኝ ምንም የለኝም ደግሞ የሚሉ አሉ፣ እያላቸውም ደግሞ የተቀመጡ አሉ። ምንም ሳይኖራቸው ደግሞ መሬትን የሚያንቀጠቅስ ስራ የሚሰሩ ሰዎች አሉ። ስለዚህ አሁን አንተ በአጠቃላይ ከአንተም ተነስተ ማለት ነው። አሁን ካልኩትም አንጻር ምንድን ነው የምትመክረው ሰው ምንድን መልዕክት ነው ማስተላለፍ የምትፈልገው? ይሄ በጣም ወሳኝ ስለሆነ ማለት ነው ብዙ መሬትን ይዞ መቀመጥ፣ መንግስት በፈለገው ሰዓት ያንን መሬት ይቀማል። ብዛትም ሙሉ ላይ ባይሰሩ አቅማቸውን በሚፈቅደው ላይ ቢሰሩ ትርፋማ ይሆናሉ። ሰፊውንም ሊያጠቃልሉ ይችላል። እኔ ደግሞ መሬት የለኝም ቦታ የለኝም ብሎ ራስንም እንትን ዘግቶ ማስቀመጥ አስፈላጊም አይደለም። አሁን እዚህ አካባቢ ብዙ ቦታ እንትን ለመስራት የሚፈልጉ የስራ እድል የሚፈልጉ ሰዎችም ካሉ ማለት ነው እንዳጋጣሚ የሚገልጸው መሬት አለ እዚህ ያው ከሚመለከተው የመንግስት አካል ጋር ተነጋግረው ብዙ መጋዘኖች የሚያሰሩ የሚያሰራ መሬት አለ እዚህ እነዛም በግልም ለመስራት የሚፈልጉ ምቹ ሁኔታውን ለሁሉም እንዲሆን ማለት ነው። ስለዚህ እኔ ብዙ መሬት አንድ ሄክታር ይዤ ከሚቀምጥ መቶ ካሬ ላይ ቢሰራ የአንድ ሄክታሩን በላይ ያተርፍበታል። ዋና አስተሳሰባቸው ዋና አስተሳሰብ ትልቁ ነገር እኛ የምናስበው የትኛውን ቢሰራ ትርፋማ ይሆናል። ባለኝ ነገር ላይ ባለኝ ነገር ያው ለምሳሌ ይሄ ሁለት መቶ ምናምን ካሬ ነው እንትን ሶስት ወደ ሰውም ጨምሮ 260 ካሬ ሜትር ላይ ይሄ እንግዲህ እኔ እንትቶ ማለት ነው። እግዚአብሔር ብሎ ስራ ብንጀምር እኔም ብቻ አይደለም ከኔ ጋር የምኖሩ ሰዎች ለአራት ሰው የስራ እንትን እድል ስራ ይፈጥራል። አንድ ሰው ብቻ አይደለም። እንደዚሁ ደግሞ ሌሎችም ለምሳሌ አንድ መጋዘን ስድስት ሰራተኛ የሚፈልግ ይኖር ይችላል። እንደዛ እንደዛ የሚያሰራ መሬት ስላለ ሰው የመስራት ፍላጎት ይኖረው እንጂ መሬት አለ። የራሴ ግቢ ውስጥ 30 ምናምን እስከ 30 ምናምን የሆነ እንደዚህ ቁመት የሚያሰራ መጋዘን የሚያሰራ መሬት አለ መኖሪያ ውስጥ ማለት ነው። ቦታው ደግሞ እንትን እኔ ካርታ አለ ህጋዊ ነ እዛ ላይም ትልቅ ማጋዘንም ሰርተን የመስራት ፍላጎት ያለ ሰው እኔ መስራት ዛሬም ነገም ዝግጁ ነው። ይሄም እንዳለ ሆኖ እዛ ላይም የተመቻቸ ነገር ቅድም እንደገለጽኮት አለ። ማብራት አለ፣ የተፈጥሮ እንትን ከግቢ ያወጣውት አለ። መንገድ በር ፊት ለፊት ነው። ምንም ችግር የለብን። ጸጥታ የሰላም ችግር የለውም። አብረን እንኳን እሱን ይሄን ተጨም ይሄን እንዳለ ሆኖ ያንም ተጨማሪ አብረን እንሰራ የምትሰው ቢመጣ ይሄ ቢያንስ ያኛውን አ በፈገግታ እቀበላለሁ። ዛሬም ነኪ ተገከላ እና አሪፍ ነው። እና የተለያየ ውሎች አሉ ውሎች ባላውት እንግዲህ የምሰሙን ሰዎች ለምን ሰው የተለያየ መረጃ ይፈልጋል ሲመጣ ህጉ በምንፈቅደው ውል እንዋዋላለን። እሱም እንዳይጎዳ እኔም እንዳልጎዳ ጥቅሙ የጋራችን ሆኖ ሰውም እንዲቀየምብኝ አልፈልግም። በዚህች ሰው ተቀየምብኝ ማለት ፈጣሪ ተቀየምብኝ አልፈልገውም። ትክክል ነው፣ እሱ አሪፍ ሀሳብ ነው። ይህን ሀሳብ ይሰሙታል። ለሁላችንም ይሄ ነው የሚያስፈልገው። እና አንድ ስራ ከጀመር ሌላ ደግሞ ሀሳብ ይመጣልናል ማለት፣ አሁን እንዳልከው ይህን እየሰራን ያኛውን ቦታ አለ እዚሁ አጠገብ ተያይዘው ነው ያለው። እና ህጋዊ ነው የሚያስፈራ ምንትን የለውም። በጣም አሪፍ ነው። እንግዲህ እስካሁን እኔ ትልቅ ትምህርት ተምሬያለሁ። የቀረ ሀሳብ ካለ ትጨምራለህ። በእኔ በኩል ጨርሻለሁ። አመሰግናለሁ ለማለትም እንፈልጋለሁ። በጣም እኔም ያው ጨርሻለሁ። አቶ ቸርነት ዝመት ይህን ቪዲዮ ቀርጽህ ለውድ ወንድሞቻችን ለመድረስ ስላሰብኩ በጣም ነው የማመሰግነው። ብዙዎቻችን የግብርና ስራን ለመስራት ብንፈልግም የመሬት እጥረት ወይንም የመሬት ይዞታ አነስተኛ መሆን ችግር እንደሆነብን በተደጋጋሚ እናነሳለን። አሳንና ዶሮን አንድ ላይ አጣምሮ የማርባት ስልት ለችግሩ እንደ አንድ መፍትሄ የሚወሰድ ጉዳይ ነው። በእኛ ሀገር ብዙ ባይሰራበትም በጎረቤት ሀገሮች እንኳን ብናይ ለበርካቶች ሚሊዮነር መሆን ዘርፉ ጉልህ ሚና እየተጫወተ ይገኛል። በእኛ ሀገርም በትንሽ መሬት ላይ ይህንን የእርባታ አይነት ብንሰራ በጥቂት ጊዜ ውስጥ ዘርፈ ብዙ ጠቀሜታ እንደምናገኝ አልጠራጠርም። እናንተም በሶስቱም የቪዲዮ ክፍሎች ያገኛችሁትን እውቀት በመጠቀም በዚህ ቢዝነስ ትርፋማ እንደምትሆኑ እምነቴ ነው። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ቸርነት ዘለቀ ነኝ። የወተት ልማት ዲጂታል ሚዲያ ተጽዕኖ ፈጣሪ፣ ዴሪ ፋርም ዲጂታል ሚዲያ ኢንፍሉዌንሰር። አመሰግናለሁ።